አንዳንድ ሰው የታችኋል። ለቅሶ ቤት ሄዶ ወይኔ ወይኔ ወይኔ፣ ምን አለ ወይኔ፣ በእኔ ዘመድ አማይቶ ለራሱ እያለቀሰ ነው ለካ። ወይኔ አለ። እኔ ደግሞ ለእኔ ሊያለቅስ መስሎኝ የመጣው፣ ለካ ለራሱ ነው የሚያለቅሰው ነው። ስለዚህ ኔ የእኔ ደጅ እምባ ማድረግ ነው እንዴ? በቃ አይምጣብኝ፣ አልፈልግም አልፈልግም እድር ምናምን አልገባም እኔ አልፈልግም ሰው ራሱን እንባል ያራግፍ ነው የሚመጣውን ሄደች አልፈልግም በቃ ተው በቁሙ ዝንጥ ያረኩ ቤተሰብ ቢሞት አይቆጨኝም አላለቅስም እምቢ አላለቅስም በቃ ወይኔ ወይኔ የሚል እስኪ አዳምጡት አብዛኛው ሰው ወይኔ ወይኔ ወይኔ የአንተ አባት ሞትስ ወይኔ ወይኔ ይላል የራሱን ነው የሚያለቅ ሰው እንዳትሸወር ለአንተ መስሏል